አሰላሙ አለይኩም ሀባይቢ፣ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማቸው እዚህ ይበልልኝ። ለዛሬ ይዘላችሁ የመጣው የዶናት አሰራር ነው። ቅጥን ጥጥ የሆነ የሚያምር ማሻላ ተባረከላህ የሆነ ነው ማሳያችሁ። እስከ መጨረሻ ከኔ ጋር ቆዩ። በመጀመሪያ ለብ ያለ ወተት አንድ ኩባያ፣ ኩባያውን የሚይዙ 300 ሚሊ፣ እንዲሁም ሁለት ማንኪያ ሱከር፣ አንድ ማንኪያ እርሾ እንቁላሉ ደግሞ እስኳሉ ብቻ አንድ እንቁላል እንጠቀማለን። ቬኒላ አንድ ማንኪያ በትንሹ። ከዚህ በኋላ ደግሞ በደንብ አድርገን እናዋህደዋለን። እርሻችን የምንጠረጥረው ከሆነ ከድነን ለአምስት ደቂቃ ለአስር ደቂቃ ወደ ጎን እናስቀምጠዋለን። ቼክ ለማድረግ ማለት ነው። እኔ እርሼን ስለማውቀው አሁን ዝም ብዬ ነው እማቦካው ኢንሻላህ። አሁን ዱቄታችን እንጨምራለን። ዱቄታችን የምንጨምረው ሁለት ኩባያ ከግማሽ ኩባያው የ300 ሚሊ ቤኪንግ ፓውደር አንድ ማንኪያ በትንሹ እንዲሁም ጨው ትንሽ እጨምራለሁ ማለት ነው። ጨው እናንተ በምትፈልጉት አይነት አርጋችሁ ጨምሮ፣ አሁን እናዋህደዋለን በደንብ አርገን እናሸዋለን። ሊጥ ስናሽ ከሰባት ደቂቃ እስከ አስር ደቂቃ ቆንጆ ሆኖ እስከሚታየን ድረስ እናሸዋለን። በዚህ አጋጣሚ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስለቀን ደርሳችሁ አድርጎ ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸው እንዳትረሱ። አስተያየት ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። አሁን ዝብዳው ወይም ቅቤ እንጨምራለን። ቅቤ ወይም ዝብዳውን እየጨመርኩት 50 ግራም የሚያክል ነው እንሻላ ስትጠቀሙ ውጭ አስቆይታችሁ መጠቀም አለባችሁ። እንቁላሉም እንዲህ ውጭ የቆየ ምንም ነገር ከፍሪጅ ላይ አውጥታችሁ የምትጠቀሙ ነገር ከሆነ ቀደም ብላችሁ መውጣታችሁ እንዳትረሱ። አሁን ዝብደ ካረግን በኋላ ትንሽ መሰብሰቡን ያቅተናል፣ ግን እንዳታስበው፣ ሰብሰብ ቢልላችኋል። ብቻ እናንተ በደንብ አርጋችሁ እሹት። አሁን አያችሁ፣ ሰብሰብ እያለ ነው። ማሻላህ ተባረከላ ሊጡ፣ ልነግራችሁ አልችልም ማሻላህ ነው። በእንደዚህ አይነት መልኩ ቆንጆ ሆኖ ሲታየን ወደ ንጹሕ ሳህን ገልብጠን በደንብ አርገን ደግሞ መሸፈን እንዳትረሱ፣ በደንብ አርጋችሁ ሸፍኑት። አሁን ወደ ንጹሕ ሳህኔን አረኩት። አሁን በደንብ አርጌ ነው በኪስ የምሸፍነው እናንተ ንፋስ ምንም እንዳይገባበት በደንብ አድርጋችሁ ሸፍኑት። አሁን ከአንድ ሰዓት በኋላ በእንደዚ አይነት መልኩ ማሻላ ተባረከላ ኩፉ ብሎልኛል። ለአንድ ሰዓት የሚያክል ነው ያስቆየሁት። እናንተ ቅዝቃዜ ካለ ከአንድ ሰዓት ከሮብ በእንደዚህ አይነት መልኩን ኩፉ አርቁት ማለት ነው። አሁን ንፋሱን እናስወግደዋለን። ንፋሱን ካስወገድን በኋላ ደግሞ የምንሰራበትን ቦታ እናዘጋጃለን። አሁን ዱቄት የነስነሳርኬ የምንሰራበትን ቦታ አዘጋጃለሁ። አሁን በእንደዚህ አይነት መልኩ ጠፍጠፍ የማረገው በቪላ ስለምቆርጠው ነው። እናንተ የሊጥ መቆረጫ ካላችሁ ክብ እንዳለ በእንደዚህ አይነት መልኩ መቆረጥ ትችላላችሁ ማለት ነው። ለምን ቪላ አጠር ስለሚል አይመችም። ስለዚህ ጠፍጠፍ አርጌ መቁረጥ ስላለብኝ ነው ጠፍጠፍ ያረኩት ማለት ነው። አንዱ ምን አረጋለን ግማሹ የቆረጥነው ነው ማለት ነው። ወደ ሳህኑን ወስደን በደንብ እንከድነዋለን። መክደናችሁ እንዳትረሱ። አሁን ደግሞ ይሄንን በእንደዚህ አይነት መልኩ ከቆረጥኩት በኋላ እንደኳስ ያድበለብለዋለሁ በደንብ ደግሞ ከታችኛው በደንብ አድርገን በነዚህ አይነት መልኩ እናድበለብለዋለን በደንብ አድርገን ማለት ነው። በተቻላችሁ መጠን እኩልን እንድታደረጉ ሞክሩት። ለምን ተለቅ ያለ ካለ ቀንሳችሁ ወደ ያነሰ እየጨመራችሁ፣ በነዚህ አይነት መልኩ በተቻላችሁ መጠን እኩል ለማድረግ ሞክሩ ማለት ነው። እኔ የዶናት መልክ ስለምስ የዶናት ቅርጽ ስለምሰራ ነው። እናንተ በምትፈልጉት ዲዛይን መስራት ትችላላችሁ። አሁን ማሻላ ተባረከላ ወደ መጨረሻ ገብቻለሁ፣ ጨርሻለሁ። አሁን ኩፍ እያለ ነው፣ አያችሁ። እንደገና ደግሞ ወረቀት ዝብዳ ነው የምጠቀመው ራሴን ቆርጨ ማለት ነው። ከዛ በኋላ ደግሞ ዱቄት ትንሽ ነስነስነስነስ አረግበታለሁ። ዶናቱን ወደ ዘይት ስናረገው ከቦካ በኋላ እንዳያ ስለመፈልግ ነው፣ ቆንጆ ቅርጽ ኑሮት እንዲወጣ ማለቴ ነው። እናንተ እንደ ፍላጎታችሁ አለማድረግም ትችላላችሁ። ግን ሲናረገው ወደ ዘይት ትንሽ ብጭቅ ያለ ነገር እንዳይኖረው ዱቄት ነስነስ ብታደርጉ ይመረጣል። አሁን በእንደዚህ አይነት መልኩ ነው የምናከበው። መጀመሪያ በሰራ ነው መጀመሪያ ስናከበው የነበረ ኮፊ ያለ አለ አይደል በእነሱ እንጀምርና እንሰራለን ማለት ነው። እንደገና ደግሞ ንፋስ ካለ እያስወገዳችሁ ክብ በማወጣበት ደግሞ የውሃ ክዳን ነው። እናንተ በምትፈልጉትና በሚመቻችሁ ለእናንተ ስራ ሊቀላችሁ በሚችል ስራ መስራት ትችላላችሁ። ሀባይቤ በእንደዚህ አይነት መልኩ ወፍራምም አይደለም፣ ቀጭንም አይደለም፣ በመካከለኛ ማለት ነው። ትንሿ ራሱ እንጠብሳታለን ከድነን ወደ ጎን እናስቀምጠዋለን ማለት ነው። እና ሀባይቪ ላስታውሳችሁ፣ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስለቅ እንዲደርሳችሁ አድርጎ ቪዲዮ ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ዶናቱ ከትኩሱ ይልቅ ቀዝቀዝ ብሎ በተለይ አድሮ ደግሞ ማሻላ ተባረከላል ልነግራችሁ አልችልም። ከትኩሱ ይልቅ ቀዝቀዝ ብሎ። እኔ የምወደው በእንደዛ አይነት መልኩ ነው። እናንተ ደግሞ ቀዝቀዝ አርጋችሁ እስኪ ሞክሩት። ትኩስ ነው የሚጣፍጠው፣ ቀዝቀዝ ያለ ኮሜንት ላይ ጻፉልኝ። እኔ የወደድኩት ቀዝቀዝ ብለው ስንበላው ማሻላህ ተባረክላህ ነው። በጣም ነው የሚጣፍጠው። መኩሩት መኩሩት ስላቸዋለሁ። እንሻላ አሁን እየጨረስኩ ነው። አያችሁ ማሻላ ተባረከላ አስራ አራት ዶናት ተወጣልኝ። ሁለት ኩባያ ከግማሽ ማለት ነው። በኪስ መሸፈናችሁ እንዳትረሱ። ኮፍ እስከሚልልን ድረስ ዘይቱን እስከሚግልልን ድረስ ኮፍ የሚልበትን ሰዓት መጀመሪያ ስንሰራበት የነበረ ሰዓት አለ አይደል ዶናቱ አሁን በዛ እንጀምራለን። ከዛ በኋላ ደግሞ ዘይት ስንጥድም አለ ለግማሽ ሰዓት በቂው ነው። መጀመሪያ ደግሞ የምንጠብሰው መጀመሪያ የሰራ ነው ነው የምንጠብሰው ኮፍ ስለሚል መጨረሻ የሰራ ነው ደግሞ ሌላዎቹ እስከምንጠብስ ድረስ ኩፍ ይላሉ የዶናት ዘይት ደግሞ በጣም መጋል አይፈልግም በቀስታ ነው መጋል ያለበት ማለት ነው በመካከለኛ ቀስ አርጋችሁ ዘይት ጥንቃቄ ይፈልጋል እጃቸው እንዳትቃጠሉ አሁን በእንደዚህ አይነት መልኩ ወረቀቱን ስታወጡ እራሱ በመቆንጠጫ አርጋችሁ ቀስ እያረጋችሁ አውጡ ማለቴ ነው በማንኪያ በሌላ ነገር ከምትገለብጡ በእንደዚህ አይነት መልኩ ካላችሁ ቀስ እያረጋችሁ ትገለብጡታላችሁ ለምን እንዳይ እንዳን ወጋው ዜት እንዳይስብ እንዲሁም የተወጋ መልኩ ምናምን ነገር እንዳይባለሽብን በጥንቃቄ ማድረግ አለብን ማለት ነው አሁን ጨርሻለሁ መልኩን እያያችሁ ነው ከለሩ ማሻላ ተባረከላ ይህን ከለር ስለወደድኩትን በእንደዚህ አይነት መልኩ አውጠዋለሁ ምኩርትና ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እያችሁ ጨርሻለሁ። ይህንን ደግሞ የ ፍሩኑ የኦቨኑ ብረት ነው እየተጠቀምኩ ዘይቱን ወደዛ ጠፈፍ እንዲልልኝ በታችኛው ጥቁሩን ያለውን ብረቱን ተጠቀምኩ። ከላይኛው ደግሞ ሾበውን ተጠቅሜ እዛ ደረደርኩት። ዜቱን ጠፈፍ እንዲል ማለት ነው። ማሻላ ተባረከላ። ጨርሻለሁ። ሞክሩት ትወድታላችሁ ብዬ አስባለሁ። ሶስ አልሰራሁም እኔ በስኮር ነው የማደርገው። ስኮር ደግሞ የተፈጨ ስኮር ሳይሆን ኖርማሉ ስኮር አድርጌ ነው። አያችሁ ጥጥ ነው። ማሻላ ተባረከላ። ብትሞክሩት ትወዱታላችሁ ። ስፖንጅ ስፖንጅ ነው እና አሁን በእንደዚህ አይነት መልኩ እቀባዋለሁ፣ ስኮሩም ማለት ነው። እናንተ ሰው እስከፈለጋችሁ ኖቴላ፣ ቾኮሌት ያቅልጣችሁ እየፈለጋችሁ ማድረግ ትችላላችሁ። ትንንሾች ደግሞ በእንደዚህ አይነት መልኩ ከጠበስኳቸው በኋላ በቾኮሌት በእንደዚህ አሳመርኳቸውና አቀርባችኋለሁ። እናንተ ስኮርም ከፈለጋችሁ ስኮር ነስንሳችሁ ታቀርቡታላችሁ ማለት ነው። ኢንሻላህ በሌላ ቪዲዮ እስከምንገናኝ እናንተ ምንም ቸር ያቆየን። ባይ ባይ።